እንኳን በመስከረም 24 ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት ለኢትዮጵያዊቷ ቅድስት ክርስቶስ ሠምራ ወደ ደብረ ሊባኖስ የገባችበት ዕለት ከላይኛው ግብፅ የሆነ ቅዱስ አባት መነኩስ ጎርጎርዮስ ያረፈበትና የጌታችን መድኃኒታችን ኢየሱስ ክርስቶስ ከ72 አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅድስት ክርስቶስ ሠምራ መስከረም 24። ኢትዮጵያዊቷ ቅድስት ክርስቶስ ሠምራ ወደ ደብረ ሊባኖስ ገዳም የገባችበት ዕለት ነው። ቅድስት እናት ክርስቶስ ሠምራ ቅንነቷ፣ ደግነቷ፣ ቅድስናዋ እጅግ የበዛ ነው። አንድ ቀን ግን ገና በትዳር ውስጥ እያለች ከአገልጋዮቿ አንዷን ትጠራትና ታዛታለች። ያች አገልጋይ ግን የታዘዘችውን ጀሮ ዳባ ልበስ ብላ ሳትታዘዛት ትቀራለች። ደጋግማ ብትነግራትም ልትሰማት አልቻለችም። ያን ጊዜ ቅድስት ክርስቶስ ሠምራ ልትገስጻት ብላ ጠጠር ብትወረውርባት ያች አገልጋይ ወድቃ ሞተችባት። ቅድስቲቷ እጅግ ደንግጣ አለቀሰች፣ የምታደርገውንም አጣች። ወዳው ግን ፈጠን ብላ ወገቧን ታጥቃ ትጸልይ ጀመረች። ጌታ ሆይ ከሞት አስነሳልኝና ዓለምን ሁሉ ትቼ በቀሪ ዘመኔ አንተን አገለግልሃለሁ ብላ ፈጣሪዋን በብዙ እንባ ተማጸነችው። ያን ጊዜም አገልጋዩዋ ከሞት ተነሳችላት። ቅድስት ክርስቶስ ሠምራ ጊዜ አላጠፋችም። ልጆቿን በቤት ትታ፣ ሀብት ንብረቷን ንቃ፣ አንድ ልጇን አዝላ፣ ቤቷን እንደተከፈተ ትታው ወደ ገዳም ወጣች። በዚህ ዕለትም በመስከረም 24 ቀን ወደ ደብረ ሊባኖስ ገዳም የገባችበት ዕለት መታሰቢያ ነው። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ጎርጎርዮስ ዘላዕላይ ግብፅ ነው። ዳግመኛም በዚህ ቀን ከላይኛው ግብፅ የሆነ ቅዱስ አባት መኖክስ ጎርጎርዮስ አረፈ። የዚሁም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው። በዚህ ዓለም ገንዘብም እጅግ ባለ ጸጎች ነበሩ። ይህንን ልጃቸውን ጎርጎርዮስን በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉ ሥጋዊም የሆነ ጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጤስነት ሾሙት። ከዚህ በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህንን ስራ አልወደደም። ሁለተኛም ወደ ጳጳስ ወስቴውት ፍጹም ዲቁናን ተሾመ። ወደ አጳ ጳጉሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አጳ ጳጉሚስ አቅርቦ በገዳማቱ ለሚሰሩ ህንፃዎች ሥራ ያደርግለት ዘንድ ብዙ ልመና ለመነው። እርሱም ተሳትፎ እንደሆንለት ለህንፃ ቤተ ክርስቲያንና ለመነኮሳት ቤት መስሪያ አደረገለት። ከዚያም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳጉሜ ስም ሂዶ የምንኩስና ልብስን ለብሶ በጾም፣ በጸሎት፣ በመትጋት፣ በመስገድና ከትህትና ከቅንነት፣ ከፍቅር ጋር ይጋደል ጀመረ። አረያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የከፋ ስራቸውን እስከተውና ንስሐም ገብተው ንጹሃን እስከሆኑ ድረስ ተጋደሉ። ከአባ ጳጉሜስም ዘንድ 13 ዓመት ኖረ። አባ መቃርስም ወደ አባ ጳጉሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስኬጥስ ገዳም ሊመለስ ወደደ። አባ ጳጉሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎሬስን አዘዘው። እርሱም አብሮ ሄደ። በርሱም ዘንድ ብዙ ዘመናትን ኖረ። ከዚህ በኋላ በዋሻ ብቻውን ይኖር ዘንድ እንዳሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድ ካድርግ አለው። ያን ጊዜም ወደ ተራራ ሄዶ ታናሽ ዋሻ ቆርቆሮ በውስጧ ሰባት አመት ኖረ። አባ መቃርስም በየዓመቱ ሁለት ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት በትንሳኤ በዓል ቀን ከእርሱ ጋር ስጋውና ደሙን ተቀብሎ ወደ ቦታው ይመለሳል። አባ መቃር ስም ስለ ስራው ሁሉ ይጠይቀዋል። እርሱም የሚያዩንና በርሶ የሆነውን ሁሉ ይገልጽለታል። አባ መቃር ስም ሊሰራ የሚገባውን የምንኩስና ስራ የሰራ ዘንድ ያዘዋል። በተጋድሎም ውስጥ ሀያ ሁለት ዓመታትን ሲፈጸምለት ከዚህ ሄዲካም ዓለም ያሳረፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከሶስት ቀን በኋላ ከዚህ ዓለም ከአላፊው ዓለም ወጥተ ወደ ዘላለም ሕይወት ትገባለህ አለው አባጎርጎሮስም ባስኬት እስገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዳስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዳስባቸው ለመኑት። ከሦስት ቀንም በኋላ አርፎ ወደ ዘለዓለም ሕይወት ገባ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ከሰባ ሁለቱ አርዴት አንዱ የሆነው ሐዋርያ አድልጦስ ነው። በዚችም ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ በዓል ነው። ይህም ሐዋርያ ትውልዱ ከአቴን አገር ከታላላቆቹና ከምሁራኖቹ ነው። እርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ፣ አገለገለውም አጽናኝ የሆነ የመንፈስ ቅዱስ ጸጋ በአምሳኛው ቀን ከተቀበለ በኋላ ወደ ብዙዎች አገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባል አገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎቹንም ልቦና ብሩህ አድርጎላቸው ከበደግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትን ማጠመቃቸው ሕይወት የሆነ የወንጌልን ትእዛዞች አስተምሮ ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላ ከእርሳቸው ዘንድ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረው ወንጌልን አስተማረ። በዚያን ጊዜ በድንጋይ ያወገሩት ጽኑ የሆነ ስቃይንም አሰቃዩት። ከዚህ በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎንና ምስክርነቱን ፈጽሞ የህይወት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘለዓለሙ አሜን።